ይሄ ማነው የመታት ፊሷ እንደዚህ ቀይ እስኪሆን ድረስ ማለት ነው። ካሁን በኋላ ግን አፍሱ ከፍቱ ነገር ታቆሚያለሽ። ላንተ ብዬ ነው። ማን እንደሆንኩኝ ማለት ነው? አረ ለውሽ የሚጠብቅና መቆም፣ የእሷን አለጣጠፍ ደግሞ አያችሁ፣ የዛሬ ይለያል የምር እንዴ? እንዴት እንዴት ነው፣ እባክህ የምትቆረቆርላት የምር አንተ፣ በቃ ይሄ ፍቅርማ አቅልህን እያሳተ ነው። የምሬን እኮ ነው፣ አንዳንዴ ቦታን ሁሉ እንዳታውቅ ምናምን ነው እያደረገ ያለው እና በጣም ነው የገረመኝ። በነገራችን ላይ ማለት ነው፣ ምናልባት እኔ ተመተው ምናምን የምትለው ራሱን የቻለ ሌላ ድራማና እና የሆነ ትኩረት ለማግኘት ምናምን የተደረገ ነገር እንጂ የምር ነፈረንጁ መተዋት እንዳልሆነ ነው እየተሰማኛለው ማለት ነው ግን በቃ በዚህ ውስጥ እነሱ ማሳየት የፈለጉት ነገር አለ። ለሆነ አካል መልእክት እያስተላለፉ እንደሆነ ነው እየተረዱ ያለሁት፣ እና ተመታለች ብዬ እንደኔ አላስብም። ይሄ የግል አመለካከቴ ነው። ተመታለች የሚለውን ነገር መቀበል አልፈልግም። እና ለሆነ አካል የሆነ መልእክት እያስተላለፉ እንደሆነ ነው የሚሰማኝ ማለት ነው። እኔ ሁሉንም አንድ አድርጌ ነው ማየው። በነገራችን ላይ በአብርሽ ዙሪያ ያሉ ሰዎችንም ማለት ነው። እና አንድ ላይ ሆነው የሆነ ነገር ለማድረግ እየሞከሩ እንደሆነ ነው እየተሰማኝ ያለው ግን የአብርሽ መቆርቆር እንዴት እንዴት ሲሆንላት እንደነበር እሷ ደግሞ ማለት ነው የሆነ የሕንድ ፊልም ነው የመሰለ ከጀርባ ለጠፍ ብላ ምናምን ማለት ነው እና እነዚህ ሰዎች ማስተላለፍ የፈለጉት መልእክት አለ። ምንም ብትሉ ምንም እኔና አብርሽን፣ እኔና ሄርሜላን ሊለየን የሚችል አይነት ነገር የለም። አትድከሙ፣ አትልፉ። በቃ እኔ ሄርሜላ ነኝ፣ ሄርሜላም ደግሞ በዛ በኩል እኔ የአብርሽ ነኝ ምናምን የሚሉ አይነት ነገር ነው የሚመስሉት እና ብቻ ግን ተመታለች የሚለውን ነገር መቀበል አልፈልግም። ምክንያቱም ዝም ብላችሁ እንዲ እንዲ አላችሁ እንጂ መመታቷን የሚያሳይ ነገር ራሱ ምንም ልናይ አልቻልንም። እኔ እንደዛ ነው የተረዳሁት እና ለሆነ አካል ብቻ የሆነ ነገር ማስተላለፍ የፈለጋችሁ ነው እየመሰለኝ ያለው እና ይህንን ነገር ደግሞ በደንብ ፈተሽ ፈተሽ አድርገን ምን ማስተላለፍ እንደፈለጋችሁ እንግዲህ ለማየት እንሞክራለን ማለት ነው። ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በተለቀቀው ቪዲዮ ዙሪያ ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። ቀን የለቀኩት ቪዲዮ ነበር እና ብዙዎቻችሁ እን እኔ በነገራችን ላይ ማለት ነው አንዳንድ ጊዜ ድጋፍንም እንትንንም ለዩ በነገራችን ላይ እኔ በየትኛውም አይነት መስፈርት ማለት ነው ስህተት የሚሰራን ሰው ከመናገር ወደኋላ ማለት አልፈልግም። በነገራችን ላይ ማለት ነው እና አላችሁ። አንዳንድ የሆነ የማይሆን ነገር መታችሁ የምጽፉ ሰዎች ማለት ነው በነገራችን ላይ እኔ ማንም ሰው በተናገረው ነገር ሀሳቤን የምቀይር ምናምን አይነ ሱ አይደለሁም። እውነት ነው ብዬ የማስበውን አጥፍቷል ብዬ የማስበውን ወገን ከመናገር ወደኋላ መቼም ማለት አልፈልግም። በዚህ ሰዓት ደግሞ እየተደረገ ባለው ነገር ሩታ ተበዳይ ናት፣ ሩታ ተበድላለች ብዬ ከማውራት ወደኋላ አልልም። ሩታም ስህተት ከሰራች ሩታን ከመናገር ወደኋላ አልልም። ምክንያቱም እኔ ዝም ብዬ ሩታን ስለመወዳት ብቻ ጥፋቷን ሸፋፍኜ ማለፍ አልፈልግም። በዛው መጠንም አብርሽንም ስለመወደው ብቻ የአብርሽን እንትን ሸፋፍኜ ማለፍ አልፈልግም። እዚህ ጋር እማይሆን እነሱ ከለቀቁት ቪዲዮ የማይሆን ሪያሊቲ ነገር ከመናገር ወደ ኋላ ማለት አልፈልግም። ማስተል ምን ምን ይዘው ሊመጡ እንደሚችሉ ቀላይ በለቀቁት ቪዲዮ ምናምን ተናግሬ ነበር እና እውነት ነው አብርሽ ቢቻለውና ቢመቸው ማለት ነው ከምናየው ነገር አንጻር ነው ይሄንን እየተናገርኩኝ ያለሁት ቢመቸውና እንደው ነገሮች ቢስተካከሉለት ከሄርሜላ ጋር መኖርን እንደሚመርጥ ከሚያደርጋቸው ነገሮች መረዳት አይቻልም። እንደው ቢቻለው ቢቻለው ወስዶ ጋሽዬና እናቱን አስተዋውቆ እንዶ ምርቃት ተቀብሎ ሄርሜላን ቢያገባ ይጠላል ብላችሁ ታስባላችሁ? የምር እንደዛ ነው የምታስቡት? በፍጹም እንደዛ ማሰብ የለባችሁ። ምክንያቱም ሄርሜላን ባይወዳት ባይፈልጋት ኖሮ የዚህን ያክል ትዳሩን አደጋ ላይ ጥሮ ሩታን በዚህ ልክ እያስለቀሰ የደረሰች ዘጠኝ ወር የደረሰች እና በጣም ትሪትመንት የምትፈልገውን ሚስቱን ጥሎ ከሌላ ሴት ጋር በምንም አይነት መስፈርት አሸሼ ገዳሚ ሊል ይችላል ብዬ አላስብም። ስለዚህ ይህንን ነገር በመናገሬ የሚደብራችሁ የሚከፋችሁ ሰዎች ካላችሁ በደንብ እንዲደብራችሁም እንዲከፋችሁም እፈልጋለሁ ማለት ነው። ደስ ነው የሚለኝ በእናንተ መከፋትና መደበርና፣ አሁንም ይህንን ነገር ከመናገር ወደኋላ ለማለት ያክል ነው ማለት ነው። አንዳንድ ሰዎች ትንሽ ስሜታዊ ስትሆኑ ስላየው ነው እና ፈልገዋለኝ ስሜታዊ እንድትሆኑ ማለት ነው። ለማንኛውም ወደ ዛሬው እንትን እንመለስና ዛሬ ካየናቸው ነገሮች መሀል አንዳንድ ነገሮችን ለማለት እንሞክር። ሄርሜላ የምድር ተመታለች ወይም በነፈረንጁ ጥቃት ደርሶባታል እንደዛ ታስባላችሁ? እኔ በፍጹም ያንን ነገር መቀበል አልፈልግም። ሄርሜላ የትኛውንም አይነት ነገር ከማድረግ ወደኋላ የምትል አይነት ሴት አይደለችም በነገራችን ላይ ማለት ነው። ኢቭን ፈረንጁንም ቢኒንም አሳምና እንደዚህ ብላችሁ እስኪ አብርሽ ምን ለማድረግ ይሞክራለች ወይስ ምን ያክል ይቆረቆርልኛል ምናም የሚለውን ነገር እንትን ማለት ትፈልጋለች። በባለፈው አይታችሁ ከሆነ ከነፈረንጁ ጋር ተነጋግራ የሆነ ፕራንክ የሚመስል ነገር ምናምን አድርጋለች፣ አደለ? ዛሬም ምናልባትም ማለት ነው ፈረንጁና ቢኒን ተጠቅማ የአብርሽን ስሜት በደንብ ማረጋገጥ ትፈልጋለች። በነገራችን ላይ ማለት ነው እቺ ልጅ አብርሃምን ከሩታ ስለሰረቀች ከሩታ ስለወሰደች መቼም ማለት ነው ተረጋግታ ትቀመጣለች ማለት አይቻልም። በነገራችን ላይ በቃ የተሰረቀ እቃ ነው። አብረሽ በየትኛውም ሰዓት ተነስቶ ማለት ነው በየትኛውም ሰዓት ድንገት ተነስቶ ወደ ሩታ ሊመለስ እንደሚችል ጭንቅላቷ ኤቭሪ ታይም ያስባልና ሰላም አይሰማትም። በነገራችን ላይ እንዲሁ ስታስመስልና ቪዲዮ ላይ በምታሳያቸው አክቶች እቺ ልጅ በጣም ደስተኛና አብረሽ ከእሷ ጋር ሆኖ የሌለ ፉል ኮንፊደንስ የተሰማት የሚመስላችሁ ሰዎች ካላችሁ አትሳሳቱ። በነገራችን ላይ በየትኛውም አጋጣሚ አብረሽ ተነስቶ ወደ ሩታ ሊመለስ ይችላል። በየትኛውም አጋጣሚ ደግሞ ሩታ አብረሽን ልትቀበል ትችላለች። ይህን ነገር ሁላችንም ማመን አለብንና ይህ ነገር በየትኛውም አይነት ሁኔታ ደግሞ ሄርሜላን ሰላም ይሰጣታል ብላችሁ እንዳታስቡ። በቀኒ ታ የምችልጅ ከመች ከመች ይመለስ ይሁን ምን አድርጋት ወስድብኝ ይሁን ደሙምንን በቃ በእያንዳንዱ አጋጣሚ አብርሽ ወደ ሩታ ይመለሳል የሚል ትልቅ ፍራቻ ስላለባት፣ በእያንዳንዱ አጋጣሚ አብርሽ ዙሪያ ላይ ያሉ ሰዎችን በደንብ እየተጠቀመቻቸው እንደሆነ ነው የማስበው ማለት ነው። አንድ የቀረ የለም። በነገራችን ላይ አብርሽ ዙሪያ ካሉ ሰዎች እሷ ያልተጠቀመችውና ለእሷ ስራ ያልሰራ ሰው ይኖራል ብዬ ማሰብ ይከብደኛል። ምክንያቱም ሁሉም ነው ለሩታ ጀርባውን የሰጣት። በነገራችን ላይ አንድ ሰው እንኳን በአሁኑ ሰዓት ከሩታ ጎን ቆሞ ነገሮችን እንትን ሲልላት አይቼ አላቅም እኔ እስከዛሬ ድረስ ማለት ነው። አዲስ አበባ እያለች ሁላችንም እንደምናውቀው በተቻለው መጠን ብዙ ነገር ሲሞክርላት የነበረው ማርክ ነበረ። እሷ ወደዚህ ከመጣች በኋላ ማርክም የለም ከእሷ አጠገብ ሆኖ ነገሮችን ፕሮቴክት ለማድረግ የሚሞክርላትም ሰው የለም። እና እዚህ ያሉ ልጆች እኔ ከአብርሃም ጎን ከመቆም ውጪ በየትኛውም አይነት ሁኔታ ከሩታ ጎን ይቆማሉ ብዬ ስለማላስብ ምናልባትም እቺ ልጅ አሁን እኔ ተመታለች ምናም ብሎ አብረም እንዲ እስክትሆን ምናም ጆሮ እንትን ምናም ብሎ ያሳየው ነገር ምንም ግልጽ አይደለም። በእርግጥ ካሜራ ላይ የዚህን ያክል ጎልቶ ይታያል ብዬ አላስብም። ግን ከሄርሜላ ሁኔታዎች አንጻር ማለት ነው ይሄ ነገር ቆም ብላ ፈረንጁና ቢኒን ተጠቅማ አብርሃም ምን አይነት ፊሊንግ አለው እሷ እኔ እንደዚህ ብደረግ ምን ሊያደርግልኝ ይችላል የሚለውን ነገር ነው የምታየው። ይሄንን ነገር ደግሞ ልቻልኩበት ትልቁ ምክንያቱ ምንድን ነው? ከነ ፈረንጁ ጋር በሚከራከርበት ሰዓት ልክ እንደ ህንድ ፊልም ማለት ነው አለጣጠፋን፣ አይታቸዋለሁ። በጣም ነው የተገረምኩት። በነገራችን ላይና ያንን ነገር ማየት ስለፈለገች በነገራችን ላይ ሴቶች አንዳንዴ የሚዝናኑባቸው በጣም ብዙ ነገሮች አሉ። የኔ ነው ብለው የሚያስቡትን ወንድ የሆነ በቃ ቼክ ቼክ ቼክ ማድረግ ይፈልጋሉና አንደዛ አይነት ነገር ለማድረግ የፈለገች ነው የሚመስለኝ እንጂ የሄርሜላ መመታት ሪል ነው ብዬ እንደኔ አላስብም። እናንተስ በዚህ ጉዳይ ምን ታስባላችሁ? አብዛኞቻችሁ ቪዲዮን ካያችሁ ከኔ ጋር ተመሳሳይ አይነት ስሜት ይሰማችኋል ብዬ አስባለሁኝና አብርሃም በደንብ ለህዝቡም ጭምር ማለት ነው። ለህዝቡም ጭምር በነገራችን ላይ እሷ ይሄንን ነገር ለራሷ ብቻ አይደለም አብርሃም ለሄርሜላ ምን አይነት ስሜት እንዳለው አላቅ አልገነዘብ ብላችሁ ኤኒታይም እኛኛ የምትሉ እንትኖች አላችሁ ብላ እኛንም ጭምሩ በደንብ ያለውን ነገር እንድናይፈልጋም ሊሆን ይችላል ብዬ አስባለሁኝ እና ከእሷ ባሻገር ህዝቡ ተመልካች ቤተሰቦቹ እንዲሁም በዙሪያ ያሉ ሰዎች በሙሉ ለሄርሜላ ያለውን ስሜት እንዲታይላት ስለምትፈልግ ምን ያክል እንደሚቆረቆሩላት፣ ምን ያክል እንደሚሳሳላት፣ ከዛ ባሻገር ደግሞ ከሁሉም በላይ ለሩታ ይህን ነገር ማሳየት ትፈልጋለች። አየሽ እኔ ትንሽዬ ብነካ መጥቶ እኔም ፕሮቴክት ለማድረግ የሄደበትን መንገድ ብላ ለሩታ ማሳየት ትፈልጋለች። ልክ እንዳልኳችሁ እቺ ልጅ ኤኒታይም ሰላም ተሰምቷት አያውቅም። ምክንያቱም የተሰረቀ ንብረትን የያዘችው በየትኛውም አጋጣሚ ልትቀማ ትችላለች፣ እና እንደዚ አይነት ስሜት ስላላት ምናልባትም የዛሬው ቪዲዮ ከዚህ ጋር የተያያዘ ነው ብዬ እንደኔ አስባለሁ ማለት ነው። ጋይስ ምን ትላላችሁ? እስኪ በዚህ ጉዳይ ላይ የሚሰማችሁን ነገር እናንተም ኮመንት ሴክሽን ላይ ጻፉ። ግን የተዋጣለት እንትን ያየሁት አብርሽም ሄደ ለመግጠም የሞከርክበት መንገድ እሷም ከኋላ የተለጠፈችበት መንገድ በጣም ምጡቅ የሆነ ነገር ነው። ተመቸቶኛል ለማለት ያክል ነው ማለት ነው። ብቻ ያው እናንተም ሐሳባችሁን አስፍሮልኝ ነገ አዲስ መረጃን ይዤ እመጣላችኋለሁ። እኔ አዲስ መረጃን ስመጣ ይዤ ስመጣ የምትተቃወሙ ሰዎች ግን ብታርፉ ይሻላችኋል ለማለት ፈልጋለሁ። ያይስ እንግዲህ ወዳችኋለሁ። ነገ እንዳልኳችሁ በአዲስ መረጃ እንገናኝ። ይመቻችሁ።